ሰላም ሰላም ፋሚሊ፣ ዛሬ ፍቶቺኒ አሰራር ነው የሚያሳያቸው። ሽንኩርታችንን እዚህ ጋር እናዘጋጃለን። ስጋችን እናዘጋጃለን። እንደምታዩት ነጭ ሽንኩርታችን እናዘጋጃለን። ነጭ ሽንኩርታችንን በዚህ መልኩ፣ ስጋችንን በዚህ መልኩ፣ ሽንኩርታችንን በዚህ መልኩ ከፍጭም በኋላ ከከተፈን ካዘጋጀን ረዘም ረዘም አድርገን ስጋችንን እንከትፋለን ያው እሱም እንደ ፓስታ ረዘም ያለ ስለሆነ ማለት ነው። የምንሰራው ነገር እዚህ መልኩ ሽንኩርታችንን ከፈጨን በኋላዋ ሰዓት ላይ ባህራት እና እዛነ ሽንኩርትን አብሮ ከደን አደረገው የተወሰነ ከበሰለ በኋላ ባህራት ያዘጋጀሁትን ቅመሞችን በዚህ መልኩ ስጋችን ጠበስ ካለልን በኋላ ቅመማችን ሁሉንም አይነት እናደርጋለን ማለት ነው። ሁሉንም ቅመም ከጨመርም በኋላ ያው የብዙ ጊዜ ያው የተፈጨ ማግ ነው የሚጠቀሙ፣ እዚህ መልኩ እና ዋህዳለን ይሄን ይመስላል ማለት ነው። እዚህ ጋ ደግሞ ተፋይቶ የደረቀ ነጭ ሽንኩርት ነው። ለማድረግም ተጠቅም ያለው በርግጥ ግን ትንሽ ለጫ ማረጋለው። ፍቶቺኒ ማለት ይሄ ነው እንግዲህ። በዚህ መልኩ እንደ ፓስታ ተጠቀለለ ነው ያው፣ ግን ፓስ አይደለም ስሙ ነው። ምን ነው ብረት ድስታችን ውስጥ እንገለብጣለን። እንደምታዩት ይሄን ይመስላል ያው በኋላ ሙቋ ሲገባበት ይፍታታል። በነገራችን ላይ አሁን እንደዚህ ሆኖ እንደምታዩት አይደለም። ተንፋሎት ቢበስል ግን እንዲህ ይሆናል። እንዲሁ ነው የምናገኘው። እንደተቀለለ ስጓችን በዚህ መልኩ በሰለልን ውሃ እንጠቀም። ውሃ እናረግም። እንደዚሁ ነው እንጠቅም። በዚህ መልኩ መኮሮኒያችን በሰለ ሲበሰል አያችሁ ተፍታታ ማለት ነው። ስጓችንን በዚህ መልኩ እንቀላቅላለን። በደንብ እና ዋሀድ እና አብሮ እንዲቀላቀልን። እዚህ ጋር ክሬም እናዘጋጃለን። ያው በክሬም ስለሆነ የሚሰራው

ከዛ እዚህ ገምጥተን የሠራነው ላይ እንጨምራለን ማለት ነው። ክሬማችን እናዋህደዋለን ማለት ነው። ያው እሳት ላይ እንጥዳለን። እዚህ ጋር ክሬም ስንጨምር ትንሽ እሳት መንካት አለበት። እሳት ላይ ሆኑ ድንባር ግን እንቀላቅላለን ተክሬሙ ጋር ማለት ነው። ነገራችን ላይ በጣም ጣፋጭ ምግብ ነው። በዚህ መልኩ አዋሃድን፣ ይሄን ይመስላል። በዚህ መልኩ አለቀ ማለት ነው ፍቶቺኒያችን። አያችሁ ታያምሩ፣ ዋው የሆነ ነው። ላይክ ሼር፣ ኮሜንት ሰብስክራይብ አድርጉ። ፋሚሊ ለነበርን ቆይታ ከልብ አመሰግናለሁ። በዚህ መልኩ የዛሬ ምሳችን ተዘጋጅቷል ማለት ነው።